ሰላም ጠናስጥልኝ፣ እንዴት ናችሁ? ደ ቻናል የተካታዮች ሰላም ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ ደግሞ ሰላጣን ይዤላችሁ የመጣሁት የምስር ሰላጣ ማለት ነው፣ የቀዩ ምስር በጣም የሚጣፍጥ ቀላል አሰራር ሆኖ ሲበላ ግን የሚጣፍጥ የሰላጣ አሰራር ነው። ትወዱታላችሁ። እንደ አማራጭ እንዲሆን ብዬ ዛሬ እሱን ነው ይዤላችሁ የመጣሁት። ለመጀመሪያ ጊዜ ዛሬ ወደ እኔ ቻናል ደግሞ የመጣችሁ እንኳን ሰላም መጣችሁ እያልኩኝ ቻናሌን ሰብስክራይብ ካላርጋችሁ በማድረግ ደግሞ ቤተሰብ እንሁን። አዳዲስ ስራዎች ስሰራ ወደ እናንተ እንዲደርስ ማለት ነው። ስራይ ከተመቻችሁ ሁላችሁም እንግዲህ ላይክ አርጋችሁ አበረታቱኝ። እዚህ ጋር ቀዩን ምስር ሁለት በጄ ጭብጬ ነው ያመጣሁት፣ ማለት በአንድ በሻይሲኒ አንድ ከግማሽ ቢሆን ነው ከዛ ቲማቲም ቀይ ሽንኩርት፣ የፐርሲል፣ እንዲሁም ደግሞ ቃሪያና ነጭ ሽንኩርት ነው ይዤ የመጣሁት። እንዚህ ጋር ምስሩን አጥቤ ስላመጣሁት አሁን ውሃ ጨምረን እንደ ገምገም አድርገን አጥበን እንጥደዋለን። ይኸው በጣም ኃይለኛ ቆሻሻ ስላለው እንደዚህ በደንብ አድርገን አጥበን ከዛ ይኸው አጥቤ ሆኔ ተመልሻለሁ። ከዛ ትንሽ ውሃ ነው የምናደርግበት። ብዙ ካረግንበት በኋላ ከደፋ ነው ያው፣ የምግብነት እንትኑን ስለሚያጣ በትንሽ ውሃ አድርጋችሁ ጣሉት፣ አሉት። ከዛ እዚህ ጋር ቲማቲማችንን ከትፋለን። ቲማቲሙን የውስጠኛውን ክፍል እያወጣሁት ነው፣ ያው ፍሬውም ማለት ነው። ከዛ እንደዚህ አድርገን ከትፈዋለን። እኔ ሶስት ቲማቲሙን ይዤ የመጣሁት ያው በቂ ስለሆነ ማለት ነው። ያው እንደዚህ አድርጌ ቲማቲሙን ከትፌዋለሁ። አሁን እዚህ ቃይ ላይ አድርገውና የሚቀጥሉትን ደግሞ እንደዛው እያደረግን እንከትፋለን። እዚህ ጋ አሁን ምስሩ እንደዚህ ቆንጆ ሆኖ ስለደረሰልኝ የሁላችሁ ውሃው ምጥጥ አድርጎ በትንሽ ውሃ ስለጣልኩት ቆንጆ ሆነው ልና ስቀምሰውም በስሏል። ስለዚህ አሁን እሱን አስቀምጠን ስለበሰለ ማለት ነው፣ ሌላውን ጨርሰን ደግሞ አንድ ላይ እናዋህደዋለን። ቀይ ሽንኩርቱንም እንደዛ ወደ ቀቅ አድርገን ነው የምንከትፈው እንደ ቲማቲሙ ማለት ነው። ቃሪያውንም እንደዛው በተመሳሳይ እንደ ሽንኩርቱ ትንሽ ደቅ አድርገን እንደ ቲማቲሙ ማለት ነው ነው የምንከትፈው። በጣም የሚጣፍጥ የሰላጣ አሰራር ነው ሞክሩት። በእውነት ትወዱታላችሁ። ቀላል ሆኖ ግን ሲበላ ደግሞ በጣም ነው የሚጣፍጠው። እንደ አማራጭ በጾም ሰዓት እንደዚህ አድርገን መመገብ እንችላለን። ከዚህ ጋ ፐርሲሉን እንደዚህ አድርገን ግንድ ግንዱን እናነሳለታለን። ግንዱ በኋላ ላይ ሲበላ ስለሚያስቸግር ያው በጥሬነቱ ስለሆነ የምናቀርበው ለዛ ነው። እንደዚህም የለየሁት ያለሁት ከዛ እዚህ ሰሃኑ ላይ እናደርገዋለን። ቲማቲሙ ላይ ማለት ነው። ከዛ አንድ ሎሚ አምጥቻለሁ። አንድ ሎሚ በቂው ስለሆነ ነው እኔ ላዘጋጀሁት ማለት ነው። ከፈለጋችሁ አቼቶ መጠቀም ትችላላችሁ። ያው እዚህ ጋ ጨምቄዋለሁ ፍሬውን እንደዚህ አድርጌ አውጥቼዋለሁ። ከዛ እንጨምረዋለን። ከዛ ነጭ ሽንኩርት ደግሞ እዚህ ጋር ሁለት ነጭ ሽንኩርት እንደዚህ ፈቅፍቄ እጨምርበታለሁ። በዚህ አጋጣሚ ደግሞ እየደወላችሁ እያበረታታችሁኝ ስለሆነ ተመልካቾቼ፣ በጣም ነው የማመሰግነው። የተለያየ ነገር እንድሰራላችሁ ራሱ እየጠየቃችሁኝ ነው። እግዚአብሔር ይስጥልኝ። በጣም ነው የማመሰግነው። ያው ድጋፍና ብርታቶቼ እናንተ ስለሆናችሁ እግዚአብሔር ይስጥልኝ። ከዛ ጨዋ ደረግኩበት ከዛ ቁንዶ በርበሬ ደግሞ አድርጌበታለሁና ዘይት እኔ ኖርማሉን ዘይት ነው የጠቀምኩት። ካላችሁ የእንትኑን ብትጠቀሙ ቆንጆ ነው ኦሊቭን ብትጠቀሙ እኔ ለጊዜው ኦሊቭ ስለሌለኝ የጠቀምኩት ኖርማሉን ዘይት ነው። ከዛ እንደዚህ ብቻውን መጀመሪያ አዋህደን ከዛ ምስሩን ደግሞ እንጨምርና አንድ ላይ እናዋህደዋለን። የተለያየ ደግሞ ማስታወቂያ እንድሰራላችሁ የምትፈልጉ ተመልካቾች ካላችሁ እንዲሁም ለምታውቋቸው ሰዎች ደግሞ ማስታወቂያ እንድሰራና የተለያየ ደግሞ ድጋፍም እንዲሆነኝ ደግሞ እንድታደርጉኝ ስል በዚህም አጋጣሚ ደግሞ እሱንም አሰሩኝ ይላለው ማስታወቂያ ማለት ነው። ያው እንደዚህ አድርጌ አዋህጀዋለው። ከዛ የምናቀርብበት ዕቃ ላይ አድርገን እናቀርበዋለን። አቅርበን በምንፈልገው ነገር መመገብ እንችላለን። በእንጀራ እንዲሁም ደግሞ በቂጣ መመገብ እንችላለን። በእንጀራ፣ በቂጣ፣ በዳቦ በምንፈልገው ነገር መሆን ይችላል። በጣም ድርቅ ያለ አይደለም። ያው የቲማቲሙ የሎሚ ውሃ ስላለው ለስለስ ያለ ነው። ድርቅ ያለ ሰላጣ አይደለም። ያው እንደዚህ አድርጌ እኔ እንጀራዬ ትኩስ ስለነበረ እንጀራው እና በትኩስ እንጀራ ነው ያቀረብኩት። ግን ቀመሽ ያሳያችኋለሁ። በሱም ቢሆን ለዚህ ነው እንደዚህ አድርጌ ቆረጥኩት። ልዩ የሆነ ሰላጣ ነው፣ ሞክሩት፣ ትወዱታላችሁ። በኮሜንትም ደግሞ ሀሳብ አስተያየታችሁን ደግሞ ጻፉልኝ ስራ ከተመቻችሁ ላይክ አርጋችሁ ደግሞ አበረታቱኝ ስለ ሁሉም አመሰግናለሁ እኔ እዚህ ጋር እንግዲህ በአንዱ እንጀራ ላይ አድርጌ እንግዲህ ቀምሼ ያሳያችኋለሁ በእውነት ልዩ ነው ቀላል ሆኖ ስራው ግን ሲበላ ደግሞ በጣም ነው የሚጣፍጠው እንደ አማራጭ ስለሚሆናችሁ ሞክሩት ትወዱታላችሁ በዚህ አጋጣሚ ደግሞ ስልኬን ለማታውቁ 0911 31 34 38 ነው። በሚቀጥለው እንገናኛለን። ቻው።